ይህልሽማ ማርያምን መጀመሪያ ለንቺ በጣም ነውደስ ያለን ማርያን ሁላችን በጣምደስ ብሎሆናል እንኳን ደስ ለሽ እንደሚገባሽ ከዚህበላይ እንደሚገባሽ ኛፊል እናጋለንት ለምገእንደጓደኛ ለንቺ ለሆነው ነገር በሙሉ በጣም ደስ ብሎሆናል እና የአንቺ ሰው ከሆነ አካል ይሄ መኪና ተበርክቶልሻልእና ሰርፕ ድጓብለን ተልከን ነው እንኳን ነው

ጋይዝ ዛሬ የላችሁ እንደዚህ ፍንድቅድቅ ብለናል። ምንድነው እንደዚህ ደስ ያላችሁ ብትሉን፣ የጽጌ ባል ሰርፕራይዝ ሊያረቃት ነው መኪና ገዝቶ እና እውነት ለመናገር በጣም በጣም ትልቅ ነገር ነው ይዘንላችሁ የመጣ ነው። እንደዚህ በቀላሉ እናውራዋለን ብለን አላሰብንም እና በእውነት ለመናገር ለእሷ በጣም ደስ ብሎናል። እኔም በጣም ደስ ብሎኛል በበኩሌ እና በጣም ብዙ ነገር ይገባታል። በጣም ጥሩ ሰው ናት እና እንደዚህ ለሷ የሚሆን መልካም ሰው እና ደግሞ ላይክ ደስታዋን የሚፈልግ ሰው ከአጠገቧ በመሆኑ በእውነት ደስ ብሎናል። ጅማሪው እንደዚህ ከሆነ ደግሞ አሪፍ ከሆነ ቀጣዩ ደግሞ ምን እንደሚሆን መገመት አያቅተ ነው። ይገባታል፣ በቃ ሁሉም ነገር መልካሙን ሁላ ለሷ ይገባታል እና በጣም ደስ ብሎናል። ለሷ እንግዲህ ይህን የተፈጠረው ዛሬ ምንድን ነው ላይክ፣ ለእሷ በጣም ትልቅ ቀን ነው የሚሆነው። ምንም የምታውቀው ነገር የለም። እና ነገሮችን ለማድረግ እሷን ሰርፕራይዝ ለማድረግ ከኛ ጋር ነው የተማከረን ያን የመረጠው እና ሰሞኑን በጣም ብቻ ብዙ ምርጫ ውስጥ ነበረን እየመረጥንላት ነበረ። እና ለእሷ ትልቅ ነገር ማድረግ ይፈልግ ነበረ። ሶ ያ ነገር ምንድን ነው መኪና ሆኖ አገኘ ነው። እንደዚህ ከባድ ነገር ይሆናል ብለን አላሰብ ነበር ግን የበለጠ ደስተኛ ልትሆን እንደምችል መገመት አይከብድም እና ዛሬ በጣም ትልቅ ሰርፕራይዝ አላት። ሰሞኑን ብዙ ነገር ሲያማክረን ነበረ። ብዙ ነገር ስንመርጥ ነበረ። ብዙ ስናወራ ነበረ። በተደጋጋሚ ጊዜ ተገናኝተን ለእሷ የሆነውን ነገር ማለት ሲያወራን ነበረ። እንደ ጓደኛ ከሱ ጋር አብረን ሰርፕራይዝ ልናደርጋት ነው ማለት ነው። ልክ ነሽ። አይ አልቆ በቃ አሁን ስትመጣ ይዘው ብትወጣ ደስ ይለን ነበረ። በቃ ይሄ ነገር አልቆ ግን በጣም እንህስጌታን ግን አንተ በጣም ነው የሚያምረው። ግን ነው በጣም ግን ታምናለች ታምንም። እኛ የላችሁ ላይፋችን እንዳለ ፕራንክ የሆነ ሰዎች ነን። በጣም ረጅም ጊዜ ፕራንክ ስንሰራ ሰዎች ነን። ይህ ፕራንክ ነው ብላ ነው የምታስበው። ግን ብቻ የሚያሳምናት ባሴ፣ ችግር አለብህ እስካሁን አሁን ፅጌ ትምጣ ወይስ አትምጣ የሚባለው አይ ግን፣ ምን የምትል ይመስላችኋል? ታርገውን ጨርሰን ግን ብንጠራት አልተናገር፣ አይ የምር ምናምን እሱ አሁን እንደዚህ ነው። አሁን ይሄ መኪና ያንቺ ነው። የምትሄደው ግን በጣም ነው የሚያምሩ በጣም እዚያብይ ምን ምትል ይመስላችኋል? ወይኔ ፅጌ በጣም ደስ ይላታል። ስልሽ የምትፈልገው ነገር የምትፈልገው ነገር በጣም ነው ደስ የሚላት። በጣም እኔ የምታምናን አይመስለኝ የምታምናን አይመስለኝ። ስል ለማለት ቀላል ነገር ስላልሆነ ዝም ብላ ነገሩን ተቀብላለህ። ፈራቅ አይቻልም። ይሄ ማለት ነገሮችን ቀለል የምታደርገው መሰለኝ። ላይክ አሁን እዚህ ጋር ቆማ ምናምን ላንቺ ነው ምናምን ብትባል ከእኛ ጋር ነገሮች ሁሉ ቀልድ ስለሚሆኑባት አታምንም እና መጨረሻ ላይ እሱ መምጣቱ ግድ ነው ብለን አሰብንና አርተነዋል። መጨረሻ ላይ እሷ እንድታምን ነገሮች እውነት እንደሆኑ እንድታቅ እሱ ይመጣል። ከዛም ደስ የሚለው እኮ እነ ስንት ምናምን ሆኖ ኖሮ ቢሆን ሁሉ ያሰቡ ነበረ። ግን ያሰብነው ግን አንድ ላይ ሄደን ቤተሰቦቿ። አዎ ሌላ ቪዲዮ ብናረገዋ ይሻላል። ሆነም ቀረ ግን መጨረሻ ላይ ማውጣት ቸካ ለዚህ ሰርፕራይዝ ራሱ ምን መመረጥ በበኩልም ደስ ይለኛል። እውነት የመጀመሪያ ጊዜ ሲያወራን ማለት ነው እንደዚህ አይነት ነገሮችን ሀሳብ እንዳለው ሲነግረን እኛ ራሱ በጣም ነው ሰርፕራይዝ ይሆን ነው እውነት ለመናገር ሆኖ እስክናየው ድረስ ነገሩ መጨረሻ ላይ እስኪደርስ ድረስ እኛም አላመንም ነበር። በጣም ደግሞ እንጂ አፍቃድ ስጠብቅ ስጨርስ ደስ የሚለው ነገር ደስ ይላል። ጌታን በጣም ደስ ብሎናል። እንኳን ደስ አለሽ ማለት ከዚህ የበለጠ ትልልቅ ነገር እንደሚገባሽ ነው፣ እኛ ምናምን ነው በጣም ደስ ብሎናል እና ላይክ እሱም ጥሩ ሰው ነው። በቃ ለእሷ ደስታ በዚህ ልክ መጨነቁን ስናስብ ደስ ብሎናል። በጣም እግዚአብሔር ያክብረውነት እሱንም እና እሷን ጥበቃ በጣም እንትን ይካቻ ሆ ይህን አፈነዳላት ያው ተፈንጆች እናያ እንደዚህ ሰቀይ እስከ አንገቷ ታንጠለጥለዋለች። ወይ ጽጌ ሄዳ በሉ በሉ ፍቱ ሂዱ፣ ምን ታደርጋላችሁ? ይሄ እንደዚህ አይነት ቀልድ ምናምን ያበዛችሁት ምናምን ነው ይመስለኝ ግን በቃ

እኔ እኮ በጭምጫማ እኮ ነው የሚሆነው። ዝም ብላችሁ ነው እንዴ? ምን ሆነህ ነው? አይደለም ቆይ፣ ሰርፕራይዝ ነው ወይስ? እሺ እናንተ ገብቷችኋል ነው ነገር ሁሉም ማርያምን መጀመሪያ፣ ለአንቺ በጣም ነው ደስ ያለን። ማርያምን ሁላችንም በጣም ደስ ብሎናል። እንኳን ደስ አለሽ። ላይክ እንደሚገባሽ ከዚህ በላይ እንደሚገባሽ እኛ ፊል እናደርጋለን። እውነት ለምንናገር እንደ ጓደኛ ላንቺ ለሆነው ነገር በሙሉ በጣም ደስ ብሎናል እና የአንቺ ሰው ከሆነ አካል ይሄ መኪና ተበርክቶልሻልና ሰርፕራይዝ አድርጎ አታይ ብለን ተልከን ነው። እንደ ጓደኛ እንኳን ደስ አለሽ። ከምርሽ ነው እንዴ? እንዴት ያምርሽ! ነው ነው ነው። ወደዚህ ነይ

በቀደም ደግሞ በመመጠትሽ በራይድ መጣዋልሽ። አዎ በራሴ ምርጫ ያደረኩት። ከዛም ከፍ ያለ መኪና ይገዛልሻል ለደህንነትሽም። በረዳት የእነሱ ምርጫም ነው። የእናንተ ምርጫ ነው። በጣም በጣም ቆንጆ ነው። ከለሯ ምናምን በጣም የሚያምረው አሪፍ ነው። በጣም በጣም ነው የሚያምረው በዚህ ስትታይ እና ከፍ ያለ ደግሞ ይገዛል። በጣም ደስ ብለኛል። ከእነሱ ጋር ነው እየተመካከርኩኝ። ለዛ ነው በቃ በእኛ ምርጫ አደረግ ነው አይ በጣም አሪፍ ነው። እዚ በኋላ ብራይድ እንዳትጂ ጥሩ አይደለም። ለከ እዚ ጨንቃለ ለዛ ነው። ቆንጆ ናት። በጣም ነው ያምራል ያምራል። የተዘጋጀውም ነገር ደስ ይላል ምናምን። ያው ሰዎች መሰብሰባቸው ትንሽ ይጨንቃል። ይጨንቅሻል? አይጨንቅም፣ ትንሽ ጨነቀኝ። ብዙም አይጨንቅም። ደስታ ምና ተቀላቀለ። እራሴ አሞኛል። ታውቃለህ፣ የምር በጣም እራሴን አመበኝ እና

ለምቢላ መገመትም ለምንም ስለሚል ጥንቃቄ አድርጊ። እሺ። አዎ። ይሄ ደግሞ በጣም ሰፊ ነው። አሁን አንቺ እድሜሽን ሳይሆን ማየት ያለብሽ ባለ ትዳር መሆን፣ እሺ አ ስለሆነ ጥንቃቄ ያስፈልጋል። እሺ፣ እሺ ብላችሁ እንደ በፊቱ ከጎደኛ ጋር በስሜት በምናምን ሳይሆን ያረጋ ብላችሁ። አዎ። እሺ። እሺ። ጎበዝ። እሺ። እሺ። ትንሽ ማሽላንቺ። አረ በጣም ትንዳቱኝ። በጣም ጊዜ ሌላ ከፍ ያለ ነገር ይደረጋል። ለዚህ ነው ትንሽ ለቀቅ እንደሽ ፈልጌ ነው። አይ ደስ ይላል፣ ደስ ይላል፣ ደስ ይላል በጣም በጣም። እና ደግሞ አልጠበኩም፣ አጋጣሚ ነው የወጣሁት ከቤት ምናምን። የነሱ ነው ጓደኞች ናቸው። አታምነን ብሎ ነው የጠሩኝ አይደለም። ፕራንክ ነው የመሰለኝ። እነሱም ብሎኛ ቀድሞው ነገሮኛ ነው። ለማታምነን ካልመጣሉ ኦኬ፣ ከስራ ወጣ ኦኬ። እሺ፣ እሺ። ገና ስመጣ በደስታ እሷ እንኳን ማለት ነው። አይደለም፣ አይደለም። እሺ አለ መኪና ሲገዛ እኔ አፍሬ እኮ በጣም ደረገ ሰውም ስለነበረ ምናምን እዛ ፊት ለፊታችን በጣም ሼም ያዘኝ። ለመሳቅ እራሱ ነው ሼም ያዘኝ። እውነት እና ብቻ አመሰግናለሁ፣ በጣም አመሰግናለሁ። ብቻ መሸኘት ቀላል አይደለም ግን እሺ እሺ ከዚህ በኋላ ብዙ ነገር ስላለ፣ አሁን በዚህ አሁን ግን ይሄ ጥንቃቄ አድርጊ በትሺ እሺ እሺ በቃ እኔ እንሂድ። እሺ እናንተ ቀስ እሏችሁ ነው በቃ እሺ

እናመሰግናለን። ይህን የመሰለ መኪና የገዛንላት ከኦፕሽን ካር ማርኬት ሲሆን መገኛቸው ደግሞ ካታሉት ጀርባ ሲሆን፣ ቁጥራቸውን ከሰር እናስቀምጣላቸዋለን። በጣም ነው የተባበሩን። እናመሰግናለን። በጣም ነው የሚያምረው። በጣም ብዙ የመኪና አማራጮች ያላቸው ጎብኛቸው። እነሱ ያ